ማማ ቸው እኔ ያለሁት ወልቂጤ ነው። ያው ለይ በየ ጊዜ ተለያየ ሀገር ዕቃ ጭግ እወጣለሁ እና ቤርግ አድራለሁ። ከዚህ በፊት ሰዎች ጋር ነበረው ማድረው የወሰድኩባቸው ሰዎች ጋር አሁን አሁን ማደራቆም ያለው በሞተረኛ ቢሆን ባለነገር ነገር ኮንትራት ውጪ መጥቼ ከተማ ውስጥ ቤርግ ውጪ ነው የማድረው። ምክንያቱም ከዚህ በፊት ጠንቋይ ቤት ስለገጠመኝ አንድ እንቅልፍ ሳልተኛ እንትን ከረቦ ሲመታ አዳሩ ሙሉ ሲያንጓሩ አደሩ እንቅልፍ እንድችል እንክች ሳይልብኝ አደርጉኝ ማለት ነው። ከዛም በኋላ ማልኩኝ ሰው ቤት አላድርም ብዬ እና ምን አሰብኩት መሰላቸው እንደዚህ በቃ ቆንጆ አልጋ ሲገጥመኝ በየሀገሩ ቪዲዮ እየቀረስኩ ፖስት ባደርግ አሁን እንግዶች ለመስቀል ለምናምን ለምናምን ወልቂጤ ሀገር ሲመጡ ለበዓል ሲመጡ ለቅሶ ሰርግ ቢመጡ ቆንጆ አልጋ ያለበት ያውቃሉ ማለት ነው። እንዲሁም ከውጭ ሲመጡ ለጉብኝትም ከመጡ እንደዚህ የሚሄድበቸውን አገር አልጋ እየቀረጽኩኝ ቤርግ ፖስት ማደርግ ሰዎች ይጠቅማቸዋል ብዬ እንጂ እኔ ታውቃላችሁ ማስታወቂያ እየሰራሁ አይደለም፣ እያስተዋወኩኝም አይደለም። ነገር ግን እኔ ይሄ አይታችሁ አሁን ወልቂጤ ስትመጡ እዚህ ፍጹም በላይ ተይዛላችሁ ማለት ነው። መናሃሪ አካባቢ ነው የሚገኘው። በስተፊት ለፊት በኩል በጣም ቆንጆ ነው። ዋጋውም ዋጋውን ተመጣጣኝ ነው። ሁለት ሺ ብር በጣም ዋጋው ተመጣጣኝ ነው። ቆንጅዬ ነው። በቃ ሰላም አለው እና እኔ አንድ የሰለቸኝ ነገር ልንገራችሁ። ወይም አሁን አሁን እየደበረኝ የመጣ ነገር አንድ የሰፈሬ ሰው ሞቶበታል። እንትን ይሄ ሽንት ቤት ውስጥ ገንዳ እሺ እየገንዳ እንደው እግዚአብሔር በሚያውቀው እችን ነው የምታክለው ገንዳዋ ምንም ማያረግም። እባካችሁ ብርግ ያላችሁ ሰዎች በትንሽዬ ጠባብ ሽንት ቤት ውስጥ ይሄን የሚያክል ገንዳ አታስገቡ። ሲወድቁ እዚህ ጋቸው ይመጡና ይሞታሉ፣ እና አያስፈልግም። እዚህ ቤት ደግሞ ያየውት ነገር ምንድ ነው ሴራሚክ ነው። በጣም ደስ ያለኝ ነገር በጣም የተበቸኝ ነገር ሽንት ቤት ነው። እዩት ማለት ነው ስፋቱ አመዝ ይችላል። ገንዳ ማስገባት ትርጉም የለውም። በዛ ላይ ደግሞ እኔ ገንዳ ያለበት ቤልብ ከገጠመኝ አልታጠበም ገንዳ ውስጥ ገብቼ ይሰቀጥጠኛል። በቃ መጥፎ መጥፎ ነገር ነው የማስበው፣ ባክቴሪያ ያለው ላለ ይመስለኝ እና አንዳንድ ገንዳዎች ምንችኪልና ያስጠላል ሲታይ ራሱ ሰው። ትልልቅ ሆቴል ስታንዳርድ ያላቸው ሆቴሎች በእውነት እኛ እንደዚህ ነው ምንፈልገው በቃ ሰላም አለው እንደዚህ ቆሞ እየታጠቡ፣ ጣም ተመችቶኛል። በጣም ስለተመቸኝ ደስ ስላለኝ ለእናንተ ላስታውቃችሁ ብዬ ነው። ማለት ነው ላሳያችሁ ብዬ ነው። ማርያምን በቃ ቀለሙ ደስ ይላል። በጣም የሚያምረው ማርያምን እያልጋ ይህዚህ የምታዩት ግቢል በጣም ደስ ይላል። የምታዩት ነገር ደስ የሚለው አሪፍ አሪፍን ይዘሽኛል። ቁስ ቁርስ አላቸው ስ አላቸው ስለዚህ ማለት ነው። ለምለም እስከ ዛሬ ወልቂጥ አድርሻት ታውቂም ወይ? አድሬያለሁ በጣም ብዙ ሺህ ጊዜ አድሬያለሁ። ኤቭን በዚህ ሳምንት ይሄ ሶስተኛ ዙም ነው የማድረው፣ ግን እኔ አልጋ የሚይዘው በስተቀኝ በኩል ወደ ታች ወረጄ ነው። እንደገና ልሳፍር ደግሞ ወደ መናኸሪያ እኮ ነው የምመጣው። እኔ በቃ አንድ አካባቢ ከሆነ የማውቀው እዛ አካባቢ ነው በቃ። ሌላ ቦታ የትም አልጠይቅ ምን አለ እና በአጋጣሚ አልቋል አሉኝ። እኔም ይዝበት አልጋ ከዛ ፊት ለፊትም አለ አልቋል አሉኝ። አሀ ምን ነው ስል ስብሰባ ነው አሉኝ። እዛ ልይልሽ አለች። አንድ አልጋ አለችኝ። እኔ ገና ስገባ ጀምሮ ነው ደስ ያለኝ ሆቴሉ። እዛ እይልኝ አልኳት። ከዛ አገኘው አንድ አልጋ የመጨረሻው። ከዛ በኋላ ዋው እኔና ይሄ ሆቴል የተገናኘንበት መንገድ ከዚህ በኋላ እኔም ከወልቂጤ ጋራ ብዙ ስለተዛመድን እኛ ቤት ቤተሰብ ይዘን ብንሄድ፣ እንግዳ ቢኖርብን፣ ጓደኞች ቢኖሩብን እዚህ ነው በቃ ይዘን ምን የፋሚሊ ደግሞ እንደ ጎጆ ቤት አድርገው ነው ከጀርባ የሰሩት። በቃ ማታ አንድ አልተኛው ግቢውን ስዋልለው፣ ስቃኘው፣ ስቃኘው፣ ስዳስሰው የኔ ቢሆን ያልጋ ይሄ ሆቴል ብዬ ማለት ነው በቃ ፕላኔን እቅድ ሳወጣበት ቁጭ ብዬ በሰው ሆቴል በጣም ውስጤ ከመደሰቱ የተነሳ ነው የምነግራችሁ። ይህንንም ሳረጊ የነበረው እና በቃ እንትን ስል ፕላን ፕላን እያወጣ ነገር ግን አልኩኝ፣ ይህ ሆቴል ከስር ተዝቆ ቡታጀራ ላይ ወስጄ፣ ቦታው ደግሞ መረጥኩለት ቡታጀራ የቱ ጋር እንደማደርገው ማለት ነው። ከዛ ወይኔ እሱ አማራ ከሰው አይኔ የጠብቀው የምር፣ ከኔ ማይን ከኔ ማይን የጠብቀው እና በቃ ማታ እስከ 6 ሰዓት ድረስ እኔ ወንበር ላይ ቁጭ ብዬ ሙዚቃ፣ ጭፈራ፣ ምናም ገለመን የለም ከልብ ለች የድሮ ሙዚቃ ነው የሚከፈትላችሁ። ክላሲካል አለው ደስ ሲል በቃ ማታው ፏፏት ያለ ግቢ ላይ እና ግቢው ላይ ነው የምትቀመጡት በፊት ለፊት በኩል በረንዳው ክፍት ነው እንዳለ እና እንደ በቃ ፏፏት የሆነና መንገዱ ነው የሚታያችሁ። እንዴት ደስ እንደሚል፣ በቃ የተሰራው በፕላን በሳይት ትክክለኛው። ምሳ ለመብላት እዚህ ነው የምትመጡት። ከላይ ይታያችኋላ። ከላይ የምሳ ከታች ደግሞ እኔ ቁጭ ብዬ የነበረኩበት ቆይ አሳያችኋለሁ። ይሄ የምሳ መቢያ ቦታ ነው። እንግዳ ይዛችሁ ብትመጡ አቢቨርዝዴ ቢኖርባችሁ፣ የሆነ ፕሮግራም ቢኖርባችሁ ውህ አረ የሆቴል ቡታ ጀራ ነው። ይዞ ማሄድ፣ ጭኖ ማሄድ፣ እንደ በኮንክሬንት ምኖ ኮንክሬት በመኪናው ዝቆ ማንሳትና ቡታ ጀራ መውሰድ እንዳለ እንዳለ እንዳለ፣ ይህ ሙሉን ማለት ነው። ሙሉን ከነ ግቢው ከነ ጀርባው ግሪኑ በሙሉ እንዳለ ከነ ፏፏቴው ይዞ ሄዶ ቡታጀራ ላይ እኔ ደግሞ ቦታ አቃሌቱ ጋር መቀመጥ እንዳለበት ማለት ነው። ወይኔ ወይኔ፣ በቃ ታየኝ አያችሁ። ከአልጋ ላይ የተኛ ሰው ቤር ጊዞ ያደረሰው እዚህ ነው የሚበላው። ቁርስ ቁርስ ብዙ አይነት አላቸው። ኔ ጨብጨብሳ ነው ያዘስኩ። ጨብጨብሳ እስኪደርስልኝ ድረስ ነው ሽከረከረው። ይሄ የቁርስ ቦታ ነው። እላይ ደግሞ ደረጃ እንደሄድኩበቱ መሳ ነው የምትበሉት። ከዛ ደግሞ ማታ ማታ ማምሸት ስትፈልጉ ትወጡና በረንዳ አለ፣ ክፍት ነው በረንዳው። ፏፏቴውንም የሚታያችው አስፋልቱ፣ መንገዱ በቃ የሚሄዱ የሚወጣው የሚገባው ምናምን ነው የምታዩት። ቁጭ ብላችሁ ምሽታችሁ እንዴት ደስ እንደሚል። በረንዳው ክፍት ምናምን እኮ አይደለም፣ ሙሉ ይሄ በር አልባ ነው። እንዴት ደስ እንደሚል በቃ እና በቃ የሰው ሆቴል ቁጭ ብዬ ስመኝ ነው ነበር። አልኳችሁ ለሀገሬ እና ከዛሬ በኋላ እዚህ ነው እኔንም ቤተሰቦቼንም ቀጥታ የምመጣው። ስልካቸውን ይዣለሁ። ሄለው አልጋ ያዙልኝ ነው የምለው። ገና ወደ ወልቂጤ ሰባት ቤት ምናምን ጭነት ሲኖር ማለት ነው። ከዛ ደግሞ ደጅ ላይ ቡና አለ የሚሸጥ ለሱቄ ለእናቴ ቤት ለራሴ ቤት ለአያቴ ቤት ስድስት ኪሎ ቡና ይሄ ፍልፍል ፍልፍል ቡና ነው። ፍልፍል ይሄኛው ቡና በእጅ ያስቁጡ ስድስት ኪሎ ገዛዋትኝ። ከዛ ድፍኑ ደግሞ ድብልብል ቡና አለ አያቴ እሱን ነው የምትወደው የምትወደው እኔ ደግሞ አልወድም። ድብልብል ቡና አይጣፍጠኝም፣ ለምን እንደሆነ አላውቅም። እና ለአያቴ ይሄንን ወሰድኩኝ ማለት ነው። እዛው ደጅ ላይ ነው የምትገዙት። እዛው እዛው የራሱ የሆቴሉ ነው ሱቁ ራሱ መሰለኝ አንድ ላይ የተያያዘ ነው። እና ይህንን ገዛዝቼ ሸክፌ ወደ ሀገር ሄድኩኝ አልኳቸው።